በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ፣ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ከፍት ላብራኪያት ውድ ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ቪዲዮ ሰርቼው ማለት ነው ለመልቀቅ አልተመቸኝም ነበረ እና እንደምታውቁት ኢትዮጵያ ዛሬ ትልቅ ትልቅ ሰውን አብታለች። አባታችን አጂ ሙፍቲ አላሁ ስብሓናሁ ወተዓላ ጀነትን ፍርዶስ እንዲላቸው። ስብሓንላህ እኔ ቪዲዮ ራሱ ለመስራት በቃ በጣም ቢዚ ነበርኩኝ። እውነት በቃ አመሻሽ አመሻሽ ነው በቃ ስልኬን ከፍተው ይሄን ነገር የሰማሁት እና እና ለላሂ ወኢና ኢለይሂ ራጂዑን ማለት ነው። ሁሉም ወደዛ ነው። ሁላችንም ወደዛ ነን ማለት ነው። ለእነሱ ጀነትን ፍርዶስ አላህ ይወፍቃቸው። በጣም ያሳዝናል። የሰው መውደድ አላይስጠን እውነት። እነሱ ከትልቁም ትልቅ ነበሩ ከትንሹም ትልቅ ትንሽ ነበሩ። ብቻ ምናቸው ስብሓን አላ። በጣም የሚያሳዝናል። ዛሬ ቀን በጣም የሚያስከፋ ቀን ነው። የእውነት ከልቤ ነው ያዘንኩት። ካዩ በጣም ደነገኩኝ። በቃ ልክ እንትኑን ስከፍተው በጣም ቤዚ ነበርኩኝ። ማምሻ አካባቢ ገና ስከፍተው ማለት ነው። ይሄን ነገር አገኘሁኝ። የምር በጣም ነው ያዘንኩት። አላህ ስብሓነ ወተዓላ ለነሱ ለእነሱ ጀነተል ፊርደውስ አላህ ይወፍቃቸው ማለት ነው። ምንም ማለት አይችልም። ሁሉም ወደዛ ነው። ሁሉም ሰዓቱን ጠብቆ ነው እንጂ ሁሉም ሰው ወደዛ ነው። ሁላችሁም በእምነታችሁ በክርስቲያኖችም በእምነታችሁ ሁላችሁም በእምነታችሁ ዱዓ አድርጉላቸው። ጀነት አልፍርዶስ አላ የወፈቃቸው። ምንም ማለት አይቻልም። ሁላችንም ጊዜያችን ጠብቀን ነው እንጂ ሁሉም ወደዛ ነው። ሁላችንም ወደዛ ነው ማለት ነው። ከልብ ያሳዝናል። አላሁ ስብሃነሁ ወተዓላ እነሱ መቃብራቸውን ኑር ያድርግላቸው ኑር ያድርግላቸው። በጣም ምንም ማለት አንችልም። በጣም ያሳዝናል። ስብሐን አላህ ከልቤ ነው ያዘንኩት። እንደዚህ ቪዲዮ የምታዩት አሁን እየቀረስኩ ሳይሆን አሁን በድምጽ እያወራው የፊት ቪዲዮውን ድምፁን አጥብጬ ነው እንትን እያልኩኝ በድምጽ እያወራኋችሁ ያለሁት ልክ ዳይሬክት ካሜራ እንደምታዩት አይደለም። ካሜራ ላይ እንደዚህ እየሆንሽ እንዴት ነው እንደዚህ ትምህርት እንዳትሉኝ ለማለት ነው እና ምን እንደምል አላቅም። የምር እኔ መቼ ለመቼ ይሻላቸዋል ብቻ አላቅም። እውነት የሚዲያው ሰው እንደዚህ ያዋክባል። ሲያዋክ የእውነትም ሆነለት እኔ አላመንኩም። የውሸት ነው አልኩኝ ሳይ ሁሌ ውሸት ይመስሉኝ እንዴ ዩቱብም ገብቼ ሳይ እንደዛ ነው። ቲክቶክም ይሄ ነገር እውነት ነው ብዬሰ ለካ የእውነት ነው የእውነት ለካ ቆርጦ ነው ይመጣላቸው ማለት ነው። ስብሓንላህ ምንም ማለት አይቻልም። ምንም ማለት አይቻልም። ሞት ባይኖር ምን ይባል ነበር? የእውነት እና ቪዲዮን ላይክ አድርጉልኝ፣ ላይክ አድርጉልኝ፣ አበራታቶኝ ብዙ እየተመቸኝ አይደለም ቪዲዮ እየለቀኩላቸው አይደለም። እንደምታውቁት የሰው ቤት ሆኖ አይመችም። በቃ ብዙ ነገር አለ። መጀመሪያ ካለሁበት ቤት ወደ አዲስ ቤት ተቀየረ ምናምን እና በቃ ብዙ ነገር ማዳም አልነበረኝ ማዳም አዲስ ማዳም መጣልኝ በዛ በዛ እኔ በጣም ቪዲዮ ተከታታይ እንትን እያለኩ እያልኩ አይደለም ቻናሌ በጣም እየተጎዳ ነው ያለው እናንተ ላይክ አድርጉልኝ ውድ ፊቶች አበረታቱኝ ማለት ነው እንሻላ ሲመቻቸልኝ ጥሩ ጥሩ ቪዲዮዎቹን እለቃለሁ ብዬ አስባለሁኝ ምክንያቱም እንደምታውቁት መዳም ቤት ስትኖሩ ብዙም አይመቻችላችሁ ነገር አለ። አይመቻችሁም፣ እንደዚህ ዩቱብ እንደዚህ ለመስራት ዩቱብ። ደግሞ ሁሌ ቢያንስ በሳምንት በቃ ከቻላችሁ በየቀኑ አንዳንድ ቪዲዮ ብትሰጡት፣ ከፍ እያላችሁ ነው የምትሄዱት። ስለዚያ ደግሞ ያው በቃ ከመቶ ብዙ ቢያንስ ሃምሳ ፐርሰንት ቢመች እንጂ አይመችም፣ አይመችም። ቪዲዮ ቀርጾ ላይ መልቀቅ ማለት ነው። ከዛን ዩቱባችሁ ዩቱብ እየቀዘቀዘ ነው የሚሄደው። ስለዚህ ቪዲዮ ስታዩ፣ ስክሮን አታርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ወደሰዎቼ በአዳዲስ ቪዲዮ መጣላችኋለሁኝ። እስከዛ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ደግሞ